ሰላም ለናንተ ይሁን። እንዴት ናችሁ? ደህና ናችሁ? እግዚአብሔር መስገን ደህና ነኝ። አዴ ድራማ ተለቋል። ባርኮት እንግዲህ ለቤዛ ቤዛ አራጣ በዳሪዎቹንና ወንድም ሽን አገኘኋቸው፣ ለአራጣ በዳሪዎቹ ትንሽ እንዲታገሱን ገንዘብ ሰጥቻቸዋለሁ። አንቺን በሌላ መልክ ስለተረዳዎች ስለጠረጠርኩሽ ቅርታ ይላታለኝ። ለቤዛ እንግዲህ ለአራጣ በዳሪዎቹ ብር እንደሰጣቸው ሲነግራት፣ ቤዛ ደስ አላላትም ነበረ። ከዛ እንግዲህ ሊሊና ኤላ ይመጣሉ ቤዛም እንግዲህ ፊቷ ላይ ደስተኛ አልነበረች እና ተነስታ ትሄዳለች ሊሊም እንግዲህ ባርኬ ችግር አለ እንዴ ቤዛ እኮ ፊቷ ትክክል አይደለም ስትለው ኤላም ባርኮትም እንግዲህ የቤዛን ወንድምና አራት አበዳሪዎቹን እንዳገኛቸው ትንሽ ገንዘብ ሰጥቷቸውም ትንሽ እንዲታገሱ እንደነገራተኝ ስለነገርኋት ለዛ ነው ይላቸዋል ኤላም እንግዲህ ስለዚህ አሁን ቤዛ ትክክል ናተኝ ልንረዳት ይገባታል፣ ይገባናል ይላለኝ። ከዛ ሊሊ አይ እናቷን ካላገኘናትማ ትክክል መሆኗን በምን እናውቃለን? ስለዚህ እናቷ መጀመሪያ ማግኘት አለበት ትለዋለች። ሌላም እንግዲህ አሁን ቤዛ ችግር ውስጥ ናት፣ ልንረዳት ልንረዳት ልናግዛት ይገባናል ሲል ባርኮትም እንግዲህ ኤላ ትክክል ነህ። ሊሊ አንቺ እንደ ቤዛ አንቺ እንደምታስብያት ልጅ አይደለችም። አጉል ጥርጣሬሽን አቁሚ። ሊሊም እንግዲህ ካሁን በኋላ እንዲውም አያገባኝም እንደፈለጋችሁ አድርጉ ስትል፣ ዴብም እንግዲህ ስላደይስ የሰማሽው ነገር የለም ወይ ሲላት፣ ሊሊም እንኳን ደስ አለ ሳልነግርህ አልሰማህም። እንዲህ አደይኮ እየተመለሰች ነው ባርከቱም እንግዲህ ከዴብ ጋርስ ተገናኙ ወይ ብሎ ሲጠይቃተኝ ሊሊም አዎ ሁሉም ወደዚህ እየተመለሱ ነው። ባርከቱም እንግዲህ እሺ አሁን ወደ ቤት ልሄድ ካላስቸገርኳችሁ፣ ግን ቤዛ ከዚህ ትቀመጥ ወይ ሲል ኤላም እንግዲህ የምን በ የምን መቸከር ነው ባርኪ፣ ቤዛ እኮ ጓደኛ ናት። የእሷ ችግር እኔንም ይመለከተኛል ሲል እንግዲህ ሊሊ ቆይ፣ ቤዛ እስከ መቼ ድረስ ነው ከዚህ ከኛ ጋር የምትቆየው? ባርኮትም እንግዲህ ሊሊዬ፣ ከቤዛ ጋር መሆን በጣም ከባድ እንደሆነ አቃለው። እማዬ ተመልሳ እስከምትሄድ ድረስ ነው እንጂ የቤዛ ጸባይ ከባድ እንደሆነ ይገባኛል። ወይም ደግሞ ነገሮችን አስተካክዬ ቤት ተከራይቼ ቢሆን እንወጣለን ሲል ኤልኖም እንግዲህ ባርኪ አንተ ችግር አይግባ፣ ከዚህ ቤት እስከፈለገችው ጊዜ መቀመጥ ቤዛ ትችላለች። ነገር ግን ከሊሊ ጋራ እንዳይጋጩ አንተ ቤዛን ምከራት ተባብለው ባርኮትም እንግዲህ ወደ ቤቱ ይሄዳል። ይህ በዚህ እንዳለ የፍቅር እናት እንግዲህ እስኪ ለሊዲያ ደውይላት ትላታለች። ፍቅርም እንግዲህ ሊዲያ የንቀቷ ንቀት እኮ ስልክ እንኳን አታነሳልኝም። ትላታለች እናትም እንግዲህ አሁን አደይ የመጣች ነው ይቅርታ ተጠይቅያታለች፣ ካለበለዚያ ከዚህ ቤት ውልቅ ብለች ትወጫለች። ትላታለች ፍቅርም እንግዲህ እማዬ እንዴት እኔ አደይን ጠይቅ ይቅርታ ጠይቃታለሁ? ስትል እናትም እንግዲህ ስንት ነገር ተነጋግረን የተነጋገርነው ነገርማ ማ አትርሽው። ይቅርታ በመጠየቅሽ አሸናፊ አንቺ ነሽ እንጂ ምንም የበታችነት ስሜት አይሰማሽም ልጄ ቤዛም እንግዲህ ወንድሟ ስልክ ስላላነሳላት በጣም የተጨነቀች ያለ ባርኬ ይገባና፣ ቤዛ ምን ሁለት ነው ፍትሽኮ ትክክል አይደለም። ምን ነው ያስቀየመሽ ነገር አለ እንዴ? ሲላተኝ፣ እሷም እንግዲህ ወንድሟ ስልክ ስላላነሳላት ነው። ብሩን እንግዲህ ቤዛ አንተ ብሩን ከመስጠት በፊት ለኔ ብትነግረኝ እኮ ጥሩ ነበረት፣ ለዋለች እንግዲህ ባርኬም ቤዛ አንቺ ጠንካራ መሆን አለብሽ ኤላም እንግዲህ ብር ይሰጠኛለኝ ይላታለኝ። ኤል ቤዛም እንግዲህ አሁን ላይ የሚያሳስበኝ እኔ ሕይወት ሳይሆን የእናቴ አራጣ ያበደሯት የሰዎች ጉዳይ ነው ትለዋለች። ፓርኪም እንግዲህ እሺ ለጊዜው ግን አንቺ ከዚህ መቀመጥ አለብሽ። እማየን መጣ እንደው ስላልኋ ስለ ከቆየው ትጨነቃለች ብሎ ይሄዳለኝ። ይህ በዚህ እንዳለ እንግዲህ እናዴ ወደ ቤት ከመጡ በኋላ ፍቅርም እንግዲህ ሰላም ተባብለው ቁጭ ካሉ በኋላ የእነ አደይ እናት እንግዲህ ምን ነው ልጄ፣ ሁሉንም ነገር ላንቺ አስረክብ ያደለ እንዲህ ሄድሽ፣ ምን ነው ጥለሹ ሄድሽ ስትላተኝ አደይም እትዬ በጣም ይቅርታ፣ ሁሉም ነገር ከአቅሜ በላይ ሆነ። ሁሉም ሰው አንድ አይነት ሆነብኝ፣ ምርር ሲለኝ ይህን አይነት ውሳኔ ወሰንኩኝ። የባርኮት ናትም አንቺ ምን ታደርጊ ልጄ፣ ፍቅር ናት ለዚህ ሁሉ ነገር የዳረገች ስትላት አደይ አደይም እንግዲህ ቢሆን ምትዬ ይቅርታ ያደርጉልኝ። ሊዱም ብታይ ማሚዬ በስንት ልመና አደይን ወደዚህ ቤት እንዳመጣናት ብታይ ስትል የናደይናትም አደይ ወደዚህ ቤት አልመጣም አልሽ እንዲ። አደይም አዎትዬ አሁንም ወደዚህ የመጣሁት እሷ ስለመጡ ነው እንጂ ወደዚህ ቤት የመምጣት ሀሳቡ የለኝም። የባርኮት እናትም ይቅርታ፣ ልጅ ቤቴን እንደዚህ ቀጥ አድርገሽ ይዘሽ ይህን ሁሉ መስዋዕት መሰው መክፈል የለብሽም ነበረ። አሁን ግን የሚከፈለውን ሁሉ ከፍላለው። እንዳንቺ አይነት ታማኝ ሰራተኛ ከየትም አላገኝም። አደይም እንግዲህ፣ እኔም እንደ ሰው ያለ አሰሪ የትም አላገኝም፣ ግን ግዴታ ለእኔም ለፍቅርም ሲባል እኔ ከዚህ ቤት መውጣት አለብኝ። ፍቅር አደይን ይቅርታ ጠየቀቻት። ስላደረኩብሽ ነገር ስለ ሁሉም ይቅርታ፣ ይህ ሁሉ የደረሰብሽ በእኔ ምክንያት ነው። ሊዲያም ዴቭም በጣም ይቅርታ ስትል ሊዱም እንግዲህ እኔ አላምንም፣ ፍቅር ይቅርታ ጠየቅሽ ስትላት፣ ዴቭም እንዲሁ ከምርሽ ነው ወይ ብሏታል። አደይም እንግዲህ ከልብሽ ከሆነ በጣም ደስ ብሎኛል ትላታለች እናታቸውም። እንግዲህ አዎ ተስማምታችሁ ኑሮ ሰው ደግሞ ይቅርታ ሲጠይቅ እንደዚህ አይባልም፣ እኔም ከዚያ ሁኜ ልቤ እርፍ እንዲል ብላለች። እውነት ፍቅር አሁን ለአደይ ይቅርታ ያደረገችላት ከልቧ ነው ወይስ ሌላ የሸረበችላት ሴራ ይኖራል? ይህ በዚህ እንዳለ እንግዲህ ቤዛ ስልክ እየወራች ኤላ ይመጣና፣ እንዴ ከማን ጋር ነው የምታወሪ ስላት ከወንድሟ ጋር እየወራች እንደሆነ ትነግረዋለች። ደንግጣለችም እንዴ ወንድምሽ ተፈታ እንዴት ስላትም፣ በእስር ቤት ስልክ ነው የደወለልኝ ትለዋለች። እንግዲህ ኤላም በምንም ሁኔታ ቢሆን ባርኪን እንዳታስቀይሚው ላንቺ ብዙ መስዋዕት እየከፈለልች ነው ይላታል። እሷም እንግዲህ በምን አቅሜ አስቀይመዋለው እድሜ ላንተና ለሱ ከለናንተ ማናለኝ ስትለው ኤላም እንግዲህ አንቺስ ወንድምሽ እና እናትሽ አለልሽ እንዲህ እያልሽ ግን አትሰክሽ። እስኪ ሊዲያ እስኪ ዲሊኒና አደይን እያቸው እንዴት ጠንካራ ልጆች እንደሆኑ። አንቺ ልፍስፍስ መሆን የለብሽም። ቤዛም እንግዲህ ታዲያ ኤላ፣ እኔንም እንደነሱ ሰራተኛ ሁን እያልሽ ነው ስትለው ኤላም እንደሱ ማለት አይደለም፣ ቢያንስ እንደነሱ ጎበዝ፣ ጠንካራ መሆን አለብሽ። ስራም ሞተሽ ለመስራት ሞክሪ። እሴት ልጅ ቁጭ ብላ ከሰው እጅ ላይ ገንዘብ ስትመጠበቅ የለባትም ይላታለኝ። ቤዛው እንግዲህ ኤላ ዛሬ የምንሆነው አለኝ። ቆይ ልፍስስ ነሽ እያለኝ ነው፣ እሰራለታለሁ እያለች ነው። እንግዲህ የቤዛን ተንኮልና ሲራ የተረዳቻት ሊሌናተኝ። እሷ አሁን እንግዲህ ከነሱ የምትፈልገውን ገንዘቧን እያጠራቀመች ነው ያለው። ባርኮትና ኤላ ግን ይሄ ነገር አልታየላቸውም። እሷ እውነተኛ እንደሆነች ነው እስካሁን ድረስ እየተረዷት ያሉት። ይህ በዚህ እንዳለ እንግዲህ አዴ ወደ እነ ኤላ ቤት ዳ ሰላም ከተባባሉ በኋላ ኤላ አዴን ይቅርታ ጠይቋታል። በጣም ይቅርታ የሁሉ ነገር የደረሰብሽ በእኔ ምክንያት ነው ብሏታለኝ። ፍቅርም እንግዲህ አሁን አዴን ይቅርታ ጠይቃት በጣም ጥሩ ሰው ሆናላታለች። እውነት ፍቅር ለአዴ ይቅርታ ያደረገችላት ከልቧ ነው ወይስ ሌላ ተንኮል አስባላት ይሆን? ኤላም እንግዲህ ለአደይ እኔ ስናደድ የምናገረውን አላውቅም በጣም ይቅርታ ይላታለኝ። አደይም እንግዲህ እኔ ባንተ መች ተናድጄ ወደ ገጠር ሄድኩኝ ተስፋ ቆርጭ፣ ሁሉም ነገር ሲጨልምብኝ ነው እንጂ የሄድኩት ትለዋለች። ኤላም እንግዲህ ከዚህ በኋላ እኔን እንደ ወንድምሽንይ እንደ ወንድምሽይኝ የፈለግሽውን ጠይቅኝ፣ ህይወትሽ ደግሞ ከአሁን በኋላ ወደፊት እንጂ ወደ ኋላ ይሄድም ብሏታለኝ። አደይም እንግዲህ አመሰግናለሁ ኤላ ኤላም እንግዲህ ስለዚህ ቅርታ ተደርጎልኛል ማለት ነው ሲል፣ አደይም አዎ፣ የዛኔ ደግሞ የተናገርከኝ በራሴ ጥፋት ነው ስትለው፣ ለዚህ ደግሞ ቀጣለው አሁን ወደ ውጭ እንውጣና እኔ ልጋብዛችሁ። አደይም እንግዲህ እትዬ ቤት ስላሉ አሁን የመጣሁተኝ ሊሊን ልያት ብያት ነው ማታኮ፣ ያልደወልንሽ ከመሸ ስለመጣው ነውኝ ትላለች። ኤላም እንግዲህ እሺ፣ ወደ ሌላ ጊዜ አሸጋግሬዋለው ይላለኝ። ገጠር ሂደሽ ከዛ ገጠር እንዴት ነበር ላስጠይቃት፣ አባትሽን ያገኘሽ ወይ ምናምን ስትላት እንግዲህ ከዛ ያሳለፍኩት ነገር ታሪኮ ብዙ ነው ስትል ቤዛም እንግዲህ ውፍ የእናንተን ታሪክ ከመስማት ወክብ አድርግድ ይሻለኛል ብላ ተነስታ ትሄዳለች። ሊሊም እንግዲህ አደይ ስላየውሽ ስለመጣሽ በጣም ደስ ብሎኛል ብላ እንግዲህ ደስ እንዳላት ነግራት አለች። እንግዲህ አሁን የነ ባርኮትናት ስትሄድ ቤዛ ወደነ ባርኮት ቤት ትመለስ ይሆን ወይ? ፍቅርስ እንግዲህ ይሄ አሁን ጥሩ የሆነው ባህሪዋ በዚህ ይቀጥል ይሆን ወይስ እናቷ ከቤት እስክትወጣ ድረስ ነው? በፍቅር ጸባይ መቀየርም ባርኮትን በጣም ተገርሟል። እማዬ ምን አስነክተሻት ነው እንደዚህ ባንድ የተቀየረችው? እያላት ነበረ። እናትም እንግዲህ በቃ ካዴ ጋር ይቅርታ ተጠያየቁ፣ አሁን ልክ እንደ ህታማቾች ሆኑ ትላለች። ቤዛስ እንግዲህ ከነ ባርክ ከነ ኤላ ጋር እስከ መቼ ትቀመጣል ሆን ይሆን ወይስ እንግዲህ የናደይናት ወደ ስራ ስትሄድ ወደ ነባርኮ ትመለስ ይሆን? ፍቅርስ እንግዲህ በዚህ ጸባይዋ እውነት አደይን ይቅርታ የጠየቀቻት ከልቧ ይሆን? ለዛሬ ይህን ይመስላል። ላይክ ሸር፣ ሰብስክራይብ በማድረግ አበረታቱኝ።